ሰላም ጤና ይስጥልኝ። እንደምናላችሁ የተከበራችሁና የተወደዳችሁ አድማጮቻችን፣ ይህ አዲስ ኢንሳይደር ነው። ለሰዓቱ መደመጥ የሚገባቸውን ሰበርና ወቅታዊ መረጃዎች አዘጋጅተን እነሆ ሰዓታችን ጠብቀን መጣን። በቅድሚያ አበይት መረጃዎቹን እናስቀድም። በትግራይ ክልል ትጥቅ ያልፈቱ ከ250 ሺህ በላይ ታጣቂዎች እንደሚገኙ ተነገረ። በትግራይ ክልል ከፕሪቶሪያው ስምምነት በኋላ ትጥቅ ያልፈቱ ከ250 በላይ ታጣቂዎች ዛሬም በካምፕ ተጠቀምጠው እንደሚገኙ ተነግሯል። በዝርዝር እናስደምጣችኋለን። አስደንጋጭ የኦንላይን ማጭበርበር በኢትዮጵያ በርካታ ዜጎችን ኪሳራ ላይ ጥሯል። በቅርቡ በኢትዮጵያ በተለያዩ አካባቢዎች ኦኤምዲ እና መሰል ስሞችን በመጠቀም እየተደራጀ የኦንላይን ማጭበርበር በርካታ ዜጎችን ለከፍተኛ የገንዘብ ኪሳራ ተዳርጓል ተብሏል። ስለዚህ ጉዳይ እየያዝኑ መረጃ አለ ወደ በኋላ የምታዳምጡ ይሆናል። በአማራ ክልል እየተደረገ ባለው ውጊያ እንደቀጠለ ነው። ሸህ ሁሴን ጀብሪል ብርጌድ በሀራ ስታት ውስጥ ሁለት ከተሞችን የተቆጣጠረበትን አስደናቂ ኦፕሬሽን ፈጽሟል። የአማራ ፋኖ በወሎ ቤተ አማራ፣ ምዕራብ ወሎ ኮር፣ አማራ ሳይንት መቅደላ ክፍለ ጦር ሸህ ሁሴን ጀብሪል ብርጌድ በደቡብ ወሎ ዞን መቅደላ ወረዳ ውስጥ የሚገኙ ሁለት ከተሞችን ተቋጥሮ ታላቅ ድል ማስመዝገቡ ተሰምቷል። አድማጮቻችን፣ እናንተ ከኛ ጋር ስትቆዩ እነዚህና ለሰዓቱ መደመጥ የሚገባቸውን ሰበርና ወቅታዊ መረጃዎችን የምታዳምጡ ይሆናል። ለቻናላችን አዲስ የሆናችሁ የደውል ምልክቱን በመጫን ሰብስክራይብ ሀሳብ አስቴካሉ ካላችሁ ኮኝታ ጻፉን፣ ላይክ ሸር እንዳይረሳ፣ ቀጥታ ወደ ዝርዝር መረጃዎቹ አለፋለሁ። አስደንጋጭ የኦንላይን ማጭበርበር በኢትዮጵያ በርካታ ዜጎችን ኪሳራ ላይ ጥሯል ተባለ። በቅርቡ በኢትዮጵያ የተለያዩ አካባቢዎች ኦኤምዲና መሰል ስሞችን በመጠቀም የተደራጀ የኦንላይን ማጭበርበር በርካታ ዜጎችን ለከፍተኛ የገንዘብ ኪሳራ ዳርጓል ተብሏል። ይህ ማጭበርበር በተለይም ዝቅተኛ የኑሮ ደረጃ ላይ የሚገኙና በቂ የቴክኖሎጂ እውቀት የሌላቸው ሰዎች ኢላማ ያደረገ ነው ተብሏል። ተጭበርባሮቹ ፈጣንና ከፍተኛ ትርፍ እንደሚያስገኙ በመግለጽ ሰዎችን በማሳመን ገንዘባቸውን እንዲያፍሱም ያደርጋሉ የተባለው ኦኤምዲ የተባለው ድርጅት በተምሳይነት የሚጠቀስ ሲሆ ሲሆን ተጎጂዎች ለተወሰኑ ቃላት ከፍተኛ ትርፍ እንደሚያገኙ ቃል ተገብቶላቸው ገንዘባቸውን ካስገቡ በኋላ ድርጅቱ ይዘጋል ነው የተባለው። ተጎጂዎች እንደገለጹት ተጭበርባሮቹ የውጭ ሀገር ኩባንያዎች እንደሆኑ በማስመሰል የውሸት ሰነዶችን ያቀርባሉ። በተጨማሪም ቀደም ሲል ከሰበሰበው ገንዘብ የተወሰነውን በመጠቀም ለተወሰኑ ሰዎች ከፍተኛ ክፍያ በመክፈል ሌሎች ሰዎች ወደ ማጭበርበሩ እንዲስቡም ያደርጋሉ። የሳይበር ደህንነት ባለሙያዎች እንደሚያስጠነቅቁት እነዚህ የማጭበርበሪያ ዘዴዎች ተመሳሳይ ሶፍትዌሮችና ስሞችን በመጠቀም ሰዎችን ያታላሉ። ማንኛውም የኦንላይን ቢዝነስ ህጋዊ ፈቃድ

ሸህ ሁሴን ጀብሪል ብርጌድ በ24 ሰዓት ውስጥ ሁለት ከተሞችን የተቆጣጠረበትን አስደናቂ ኦፕሬሽን ፈጸመም። የአማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ሸህ ሁሴን ጀብሪል ብርጌድ በደቡብ ወሎ ዞን መቅደላ ወረዳ ውስጥ የሚገኙ ሁለት ከተሞችን ተቆጣጥሮ ድል ማስመዝገቡን ተገልጿል። ባለፉት 24 ሰዓት ውስጥ በመጀመሪያ ወደ ኮሬብ ከተማ ገብቶ ብርጌድ በሰራው ኦፕሬሽን በአገዛዙ ኃይል ላይ ከፍተኛ ጉዳት ያደረሰ ሲሆን፣ አንድ የታወቀ ሽፍታም ለአገዛዙ ወግኖ ሀገር ሲያስለቅስ ስለነበረ አፍ ነው ትጥቁን ተረክበውታል የፋኖ አባላቱ የምታቀዱን ኦፕሬሽን ካሳኩ በኋላ ከተማውን ለቀው መውጣታቸው ተሰምቷል። ከኮሬ መልስ ወደ ደብረ ዘይት ከተማ ተጉዘው አገዛዙን በታትነው ደብረ ዘይትን በቁጥጥር ስር አውለዋታል። የአማራ ሳይንት መቅደላ ክፍለ ጦር ዘመቻ መምሪያ ኃላፊ እንዲሁም የሸ ሁሴን ጀብሬ ብርጌድ አዛዥ በሆነው ሻለቃ በለጠ ምትክ የተመራው ይህ ኦፕሬሽን በደብረ ዘይት ያለው የአገዛዙ ካምፕ እንዲወድም የተደረገ ሲሆን፣ በዚህም የአገዛዙ የሎጂስቲክ ግብአቶች እንዲወድሙ መደረጋቸውም ታውቋል። ሞት አይፈሬዎቹ የሸ ሁሴን ጀብሬ ብርጌድ ፋኖች የአገዛዙን ካምፕ አቃጥለው ሲያበቁ ተጨማሪ አገዛዙ ከኮሬ ባቅጣጫ ወደ ደብረ ዘይት ሰርቪስ ሲመጣ ድርስም የተባለ ስፍራ ላይ ደፍጣጥለው አምስት ሲያቆስሉ አንድ ስኮ ወዲያኛው እንደሸኙ የብርጌዱ የሕዝብ ግንኙነት ቃል አቀባይ ፋኖ ቃል አቦርቅይ ተናግሯል። በትግራይ ክልል ትጥቅ ያልፈቱ ከ250 ሺህ በላይ ታጣቂዎች እንደሚገኙ ተነገረ። በትግራይ ክልል ከፕሪቶሪያው ስምምነት በኋላ ትጥቅ ያልፈቱ ከ250 ሺህ በላይ ታጣቂዎች ዛሬም በካምፕ ተቀምጠው እንደሚገኙ ተነግሯል። በፕሪቶሪያው ስምምነት መሰረት ባንዶር ውስጥ ሁሉም ታጣቂ ትጥቁን አስረክቦ ወደ ማህበረሰቡ መቀላቀል ቢኖርበትም እስካሁን 25 በመቶውን ብቻ ማድረግ እንደተቻለ የተነሳው የጊዜያዊ አስተዳደሩ ፕሬዚዳንት አቶ ጌታቸው ረዳ ለዓለም አቀፍ ዲፕሎማት በእንግሊዝኛ በሰጡት ሀሳብ ላይ ግዙፍ ታጣቂ ኃይል በካምፕ ውስጥ እንደሚገኝ አንስተው ትጥቅ ለማስፈታት በሚሰራው ስራ ላይ በዶክተር ደብረ ጽዮን የሚመራው የህወሓት አንጃ እክል ሆኖ ብናል ብለዋል። ፕሬዚዳንቱ አክለውም ከመድፍና ከታንክ ውጭ ያለውን ሁሉም ነፍስ ወከፍና የቡድን መሳሪያ ታጣቂዎቹ እንደያዙ ተናግረዋል። ብሔራዊ ተሃድሶ ኮሚሽን በመልሶ ማቋቋም ዲዲአር ፕሮግራም በሺዎች የሚቆጠሩ ታጣቂዎችን ወደ ህብረተሰቡ ቀላቅያለሁ ማለቱ የሚታወስ ነው። በማይናማር በአስቸጋሪ ሁኔታ የነበሩ 53 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። መንግስት በማይናማር በአስቸጋሪ ሁኔታ ውስጥ የነበሩና ታይላንድ ወታደራዊ ካምፕ ተጠልለው የነበሩ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረጉን አስታውቋል። መጋቢት 7 ቀን 2017 ዓም 23 ዜጎች እንዲሁም መጋቢት 8 ቀን 2017 ዓም ደግሞ 30 ዜጎች በአጠቃላይ በካምፑ የነበሩት 53 ዜጎች እንዲመለሱ ማድረግ መቻሉን ተገልጿል። ወደ ሀገራቸው እንዲመለሱ የተደረጉት ኢትዮጵያውያን ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ መሆናቸው ተጠቁሟል። ተጠቁመዋል። ኢትዮጵያን ወደ ሀገራቸው እንዲመለሱ የተደረገው ከኢትዮጵያ አየር መንገድ ጋር በመተባበርና በአካባቢው ከሚገኙ መንግስት ያልሆኑ ድርጅቶች ጋር በመነጋገር መሆኑን አስታውቋል። እስካሁን ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ በመጀመሪያውና ሁለተኛው ዙር በጠቅላላው መቶ ሰላሳ ዜጎችን ወደ ሀገራቸው መመለስ መቻሉን ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመለክታል። ለኢትዮጵያ መልካም ዜና ተሰምቷል። ኢትዮጵያ ሶስተኛዋ የመሬት ምልከታ ሳተላይት ለማምጠቅ ሻንጋይ ኢንጂነሪንግ ማይክሮ ሳተላይት ከተሰኘው ቻይና ኩባንያ ጋር የውል ስምምነት ተደርጎ ስራው መጀመሩን የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታወቀ። ኢንስቲትዩቱ እንዳለው ሻንጋይ ኢንጂነሪንግ ማይክሮ ሳተላይት ከተሰኘው ቻይና ኩባንያ የኮሚኒኬሽን ሳተላይት ወደ ህዋ ለማምጠቅ እየተሰራ ነው። የኢንስቲትዩቱ ዋና ዳይሬክተር አቶ አብዲሳ ይልማ እንደገለጹት ኢትዮጵያውያን መሀንዲስቶች ቻይና ሄደው ከኩባንያው ጋር የተልዕኮ ትንተና ስራዎችን አጠናቀዋል። ከስምምነቱ ጀምሮ ጀምሮ ሳተላይቷ አለምቶ ለመምጠቅ 18 ወራት እንደሚፈጅ ጠቅሰው የማምጠቂያ ቀነ ገደቡ ሊለያይ እንደሚችልም ገልጸዋል። ቀደም ሲል ወደ ህዋ ከመጠቁት ሁለት ሳተላይቶች የአሁኗ ከፍተኛ የምስል ጥራት ያላቸው መረጃዎችን መላክ የምትችል መሆኑ የተናገሩት ዋና ዳይሬክተሩ የምስል ጥራቱ ከፍተኛ በሆነ መጠን ግልጋሎት ላይ ይውላል ብለዋል። የመሬት ምልከታ ሳተላይቶች በዋናነት ተግባራቸው በመሬት ዙሪያ እየዞሩ ምስል በማንሳት ወደ መሬት መላክ ነው ያሉት ዋና ዳይሬክተሯ ይህ የምስል መረጃ እየተነተነ የግብርና ደን፣ ውሃ፣ የተፈጥሮ አደጋዎችና ሌሎች ስራዎችን ለመከታተልና ለመቋጠር እንደሚውሉም ተገልጿል።

በፕሬዚዳንት ትራምፕ ውሳኔ የአሜሪካ ድምፅ ራዲዮ ቪኦኤ ስራ ማቆም መጀመሩ ተሰማ። አላስፈላጊ ወጪ እየፈሰሰበት ነው የተባለው ቪኦኤ በጀቱ እንዲሰረዝ ተወስኖ 1300 ቪኦኤ ሰራተኞች የግድ እረፍት ደብዳቤ ተሰጥቷቸዋል። የአሜሪካ ድምፅ ቪኦኤ እና ሌሎች በመንግስት የገንዘብ ድጋፍ የሚደረግላቸው ሚዲያዎች የሚቆጣጠረው ዩኤስ ግሎባል ሚዲያ ስራዎቹን በከፍተኛ ደረጃ እንዲቀንስ ፕሬዚዳንት ዶናልድ ትራምፕ የስራ አስፈጻሚ ትእዛዝ ሰጥተዋል። በዚህም ቪኦኤ በ83 ዓመታት ውስጥ ለመጀመሪያ ጊዜ ስራውን አቁሟል ነው የተባለው በፌብርዋሪ 12 2025። ፕሬዚዳንት ዶናልድ ትራምፕ የአሜሪካ የውጭ ፖሊሲ ግንኙነት ለማቀላጠፍ ለማማከል በማቀድ 14211 የፕሬዝዳንታዊ ትእዛዝ ፊርማቸው መፈረማቸው የሚታወስ ነው። በትግበራውም የአሜሪካ ድምፅ ቪኦኤ እና ድርጅት ዩኤስ ግሎባል ሚዲያ ኤጀንሲ ውስጥ ከፍተኛ ያሰራር ለውጦችም አድርጓል። ቪኦኤ በየአመቱ የ267.5 ሚሊዮን ዶላር በጀት እንዲሁም ራዲዮ ፍሪ ኢሮፕ ራዲዮ ላይብሬቲ 142.2 ሚሊዮን ዶላር ከአሜሪካ መንግስት ሲበጀትላቸው እንደቆየ መረጃዎች ያሳያሉ። ቪኦኤ ስራውን የጀመረው በፈረንጆቹ 1942 ሲሆን የጦርነት ጊዜ የፕሮፓጋንዳ መሳሪያነት እንዲያገለግል ታሳቢ ተደርጎ ነው። አርኤፍኤአርኤል ደግሞ 1950 ላይ ስራ የጀመረ ሲሆን ዋነኛ ዓላማቸው ለአሜሪካ የቀዝቃዛው ጦርነት የስነልቦና ጦርነት ፔሳይኦፔስ አካል ለማድረግ እንደነበረ ተነግሯል። ሶማሊያ ከታይዋን ጋር እያደረገችው ያለውን ግንኙነት እንድታቆም ቻይና አስጠነቀቀች። በሶማሊላንድ የቻይና አምባሳደር የሆኑት ዋንጊዩ ዳልሳን ቲቪ ከተሰኘው ቴሌቪዥን ጣቢያ ጋር ባደረጉት ቃለ መልስ ሲናገሩ በዓለም ላይ ያለው አንድ ቻይና ነው፣ ታይዋን የቻይና አንድ አካልነት በርካታ ሀገራት የቻይናን አንድ ነች ደግፋሉ ብለዋል። ጨምረውም መሰረታዊ እውነት ይህ መሆኑን ገልጸዋል። አምባሳደሩ ሲቀጥሉም ሶማሊላንድ ከቅርብ ጊዜ ወዲህ ከታይዋን ጋር ግንኙነት ለማጠናከር ስትሞክር እየታየ መሆኑን ጠቅሰው ይህ እርምጃ ለሀገራቸው ሉዓላዊነት ስጋት በመሆኑ እንድታቆም አሳስበዋል። በንግግራቸውም ታይዋን በአሁኑ ወቅት ከሶማሊላንድ ጋር ግንኙነት ለመፍጠር ጥራት እያደረገች ያለችውን መገንጠልን ለማስታወቅ ብቻ ነው። እኛ ደግሞ ይህን አጥብቀን የምንቃወመው ነው ብለዋል። የተከበራችሁ አድማጮቻችን ለሰዓቱ የያዝናቸው የአዲስ ኢንሳይደር መረጃዎች ይመስላሉ። ለቻናላችን አዲስ የሆናችሁ የደውል ምልክቱን በመጫን ሰብስክራይብ፣ ሀሳብ አስተያየት ካላችሁ ኮሜንት የጻፉልን። መልካም ቀን ለውድ ኢትዮጵያውያን ተመኘን።